የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የኮንዶሚኒየም ኮሚቴዎች የተሰጣቸውን ምላሽ ይፋ አደረጉ። ሁሉም ተመዝጋቢ ተስፋ ባለመቁረጥ እንዲታገል ጥሪ አቅርበዋል። የአማራ ክልል ተኩስ እንዲያቆም ተጠየቀም። የቀድሞ ከንቲባ 13 ዓመት ጽኑ እስራት ተፈረደባቸው። አንደኛው የውሃት ክንፍ ከኤርትራ ጋር ግንኙነት እንዳለው ተገለጸም።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 አቶ ጌታቸው ረዳ ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ጊዜ ነው። ሚኒስትሩ ይህንን እና ሌሎችንም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ መሆኑን በስም አልጠቀሱም። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑ ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ ላይ አንዳንድ የህወሀት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ናቸው ሲሉ መክሰሳቸው ይታወቃል። በደብረ ጽዮን የሚመራው ቡድን ግን የቀረበበት ያለውን ይህንን ክስ በተደጋጋሚ እያስተባበለ ይገኛል። ተቀማጭነታቸው አዲስ አበባ ለሆኑ ዲፕሎማቶች በተሰጠው ማብራሪያ ላይ የኢትዮጵያ መንግስት አንደኛው የህወሀት ክንፍ ከውጭ ኃይል ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስ ሙከራ እያደረገ ነው ተብሎ ተወቅሷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን አመልክተው አንደኛው የህወሀት ክንፍ ጊዜያዊውን መንግስት በግልጽ ኃይል ተጠቅሞ ለመናድ እየሞከረ ነው ብለዋል። ከቅርብ ወራት ወዲህ በትግራይ ክልል የተከሰተውን ውጥረት በተመለከተ ማዕከላዊው መንግስት በይፋ መግለጫ ሲሰጥ ይህ ለመጀመሪያ ጊዜ ነው። ላለፉት ጥቂት ወራት በህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮች መካከል የነበረው ውጥረት ከመካሰስ አልፎ በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትን መቆጣጠር ደረጃ ላይ ደርሷል። የአማራ ክልል ተኩስ እንዲያቁም ተጠየቀም። የአማራ ክልል መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ የሀገራዊ ምክክር ኮሚሽን ጠየቀ። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጥያቄ አቅርቧል። በዋና ኮሚሽነር ፕሮፌሰር መስፍን አራያ የተመራ የኮሚሽን ልዑክ መጋቢት 4 2017 ዓ ም ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳደርና ሌሎች ከፍተኛ ስራ ኃላፊዎች ጋር ውይይት አድርጓል። የኮሚሽኑ ልዑክ ወደ አማራ ክልል ያቅናው የአማራ ክልል የምክክር አጀንዳ ማሰባሰብ የምክክር መድረክ በሚካሄድበት አስቸኳይ ሁኔታ ላይ ከክልሉ መንግስት ጋር ለመነጋገር ነው። የክልሉ ርዕሰ መስተዳደር አቶ አረጋ ከበደ በተገኙበት በዚህ ውይይት የኮሚሽኑ የእስካሁኑ ስራዎች በዋና ኮሚሽነር መስፍን አሪያ ቀርቦ የክልሉ አመራሮች ስለ ኮሚሽኑ የስራ እንቅስቃሴ ግንዛቤ መስጠቱ ተነግረዋል። በክልሉ ታጥቀው የሚንቀሳቀሱ ኃይላት ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥሪ ጥረት ያደነቀው የኮሚሽኑ ልኡካን ቡድን ሆኖም አሁንም መሰራት አለባቸው ያላቸውን ስራዎች ጠቁሟል። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልኡኩ ጠይቋል። በክልሉ ያለው ግጭት ቆሞ አስቸኳይ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ነው የኮሚሽኑ ልኡክ አጽንኦት ሰጥቶ የጠየቀውም። የቀድሞ ከንቲባ 13 ዓመት ጽኑ እስራት ተፈረደባቸው። የአዋሳ ከተማ አስተዳደር ከፍተኛ ፍርድ ቤት በትላንትናው ዕለት በዋለው ችሎት በቀድሞ የከተማ አስተዳደሩ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ የ13 ዓመት ጽኑ እስራትና የ21 ሺህ ብር ቅጣት ውሳኔ አስተላልፎባቸዋል። የሲዳማ ክልል ፍትህ ቢሮ አቃቢ ሕግ በቀድሞ ከንቲባና በሌሎች አራት ተከሳሾች ላይ ያቀረበውን በስልጣን ያለ አግባብ መገልገል፣ የመንግስትን ስራ በማያመች ሁኔታ መምራትና የማይገባ ጥቅም በማግኘት በሙስና ወንጀል ከሶ በፍርድ ቤት ሲያከራክር የቆየ ሲሆን ፍርድ ቤቱ ባሳለፍነው ሳምንት በተከሳሾቹ ላይ የጥፋተኝነት ውሳኔ ማስተላለፉ ይታወቃል። የአዋሳ ከተማ አስተዳደር ከፍተኛ ፍርድ ቤት ከዚህ ቀደም በዋለው ችሎት በረዳት ፕሮፌሰር ጸጋዬ ቱኬ ላይ በ488 ሺህ ብር የቤት ቁሳቁስ የተገዛበት ተብሎ ለቀረበባቸው ክስ ነጻ ናቸው ብሏቸው ነበር። ነገር ግን ስልጣንን ያለ አግባብ በመገልገል በአጠቃላይ 97 ሚሊዮን 88965 ብር ያለ አግባብ እንዲህ ባከን አድርገዋል በሚል በክልሉ ዋና ኦዲት መስሪያ ቤት ግኝት መነሻ የቀረበባቸው ክስ በኦዲትና በሰው ማስረጃ መረጋገጡን በመግለጽ በተጨማሪም ያልተገባ ጥቅም የማግኘት ወንጀል ክስ ቀርቦባቸው የጥፋተኝነት ውሳኔ አስተላለ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 ሁሉም ተመዝጋቢ ተስፋ ባለመቁረጥ እንዲታገል ጥሪ አቅርበዋል። የ1997 ዓ ም የኮንዶሚኒየም ተመዝጋቢዎች ኮሚቴ መርጦ ጉዳያቸው መከታተል ከጀመሩ ዓመታት ተቆጥረዋል። በየጊዜው የተለያዩ የሚመለከታቸው ኃላፊዎች ቢሮ ደጅ የጠኑት ኮሚቴዎቹም ለልማት ተነሺዎች የዘነበ ኮንዶሚኒየም ለነሱ እንዲያካፋ ለተሿሚዎችና ለፖለቲካ ሰዎች የተንበሸበሸ ኮንዶሚኒየም ለነሱ በጥቂቱም ቢሆን እንዲደርስ ተገቢ ጥያቄ ያላቀረቡበት መንግስታዊ ተቋም የለም። ከከንቲባ እስከ ቤቶች ልማት፣ ከቤቶች ኮርፖሬሽን እስከ እንባ ጠባቂ ተቋም፣ ከሰብአዊ መብቶች ጉባኤ እስከ የህዝብ ተወካዮች ምክር ቤት የ1997 የኮንዶሚኒየም ተመዝጋቢዎችን ቅሬታ ያልሰማ ችግራቸውን ያላደመጠ ተቋም ማግኘት አይቻልም። መፍትሄው ግን ከሰማይ የራቀ ከውቅያኖ ቀኖስ የጠለቀ ይመስል የሚወስንላቸው ኃላፊ አልተገኘም። የኮንዶሚኒየም ተመዝጋቢ ኮሚቴዎች ሰሞነኛ ደጅ ጥናታቸውና የደረሱበትን ደረጃ በማስመልከት የሚከተለውን መልእክት አስተላልፈዋል። እንደሚታወቀው የካቲት 19 ቀን 2017 ዓ ም ያገኘነውን መረጃ ካጋራም በኋላ እስካሁን ድረስ ምንም አዲስ ነገር ከከተማ አስተዳደር ሳንሰማ ቆይተናል። ቀደም ሲል ከአቶ ቶማስ ጋር በተደረጉ ግንኙነቶች ብዙ ውይይቶች ተደርገዋል። በውይይቱም ወቅት ሲሰጠን የነበረው መረጃ ከኢንሳ ከንግድ ባንክ ና ከአዲስ አበባ ቤቶች ልማት ኮርፖሬሽን ባገኘነው ሰነድ መሰረት አጥንተን ትክክለኞቹን የ1997 ብቁ ንቁ ተመዝጋቢዎችን ለይተናል። ቁጥራችሁ እናንተን እናንተ እንደምትገምቱት አይደለም። በዚህ መሰረት ያጠናነውን ጥናት ከምክረ ሀሳብ ጋር ለሚመለከተው ወሳኝ አካል አስተላልፈናል። ይህ አካል የሚወስነው ውሳኔ በሚዲያ የሚገለጽ ስለሆነ በዚያው መሰረት ትስተናገዳላችሁ ብሎን ነበር። በሚዲያ የሚደረገው መግለጫን ከነገረን በኋላም በአጭር ጊዜ ውስጥ ይሆናል ቢልም እስካሁን ምንም የለም። በዚህ ምክንያት ተመላልሰን ቆይተናል። በዚህም ሂደት የእናንተ ጉዳይ እየታየ ነው። ከቤት አልሚው ጋር ቤት የምታገኙበትን ሁኔታ እየተነጋገርን ነው። ክፍያውን በተመለከተ ግን እንደ ኮንዶሚኒየም አትጠብቁም፣ እንደ ሊስቴትም አይሆንም፣ ነገር ግን መካከል ላይ ይሆናል። ለማንኛውም በሚዲያ ዝርዝሮ የሚገለጽ ይሆናል። የሚዲያው መግለጫ ሁሉንም 2005ን ጨምሮ የቤት ተመዝጋቢ ያካተተ ይሆናል። ስለዚህ ቁጠባችሁ ይህንን ታሳቢ ያደረገውን በማለት ያለውን ሁኔታ አስታውቆናል። ይህ በእንዲህ እንዳለም ልዩ ልዩ ጥያቄዎችን አንስተን ሳይመለስልን ቀርቷል። ለምሳሌ የተለዩት የ1997 ተመዝጋቢዎች ስንት ነን? በምን መስፈርት ተለዩ? ከሪል ስቴት የምናገኘው ቤት ዋጋው ምን ያህል ነው? መቼኑ ተግባራዊ የሚሆነው? እኛ በዝርዝሩ ውስጥ መኖር አለመኖራችንን እንዴት ነው የምናውቀውና የመሳሰሉ ጥያቄዎች አሉን። በተጨማሪም እኛ የ1997ና በድጋሚ የ2005 ነባር ተመዝጋቢዎች ከ2005 አዲስ ተመዝጋቢዎች በተለየ ሁኔታ መታየት እንደሚኖርብን ሀሳብ አንስተን ገና ያልተቋጨ ጉዳይ ነው። በአጠቃላይ ግን ያለ ሁኔታ ይህንን የሚመስል ስለሆነ ይህንን አውቀን እንቅስቃሴያችንን አጠናክረን መቀጠል እንጂ ችላ ማለትና ተስፋ መቁረጥ ተገቢ አይደለም። እዚህ ሚዲያ ላይ መገለጽ የሌለባቸው ጥሩ ጥሩ መረጃዎችንም እያገኘው ስለሆነም፣ መሬት ላይ እየወረደ እንዲሆን ድምፃችንን ከፍ አድርገን ማሰማት አለብን ብለዋል። እስራኤል በጋዛ የዘር ማጥፋት ተግባርና ጾታዊ ጥቃት በመፈጸም ተከሰሰች። እስራኤል በጋዛ የዘር ማጥፋት ተግባርና ጾታዊ ጥቃት ፈጽማለች ሲሉ የተመድ ባለሙያዎች ከሰዋል። የተባበሩት መንግስታት ድርጅት ተመድ ባለሙያዎች እስራኤል በጋዛው ጦርነት ወቅት የሴቶችን የጤና ተቋማት በስልት በማውደም በፊሊስጤማውያን ላይ የዘር ማጥፋት ተግባር ማካሄዷንና ጾታዊ ጥቃትን እንደ ጦርነት ስትራቴጂ መጠቀሟን በትናንትና ዕለት ባወጡት ሪፖርት ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አድሏዊና ጸረ ጽዮናዊ ነው በማለት የሪፖርቱን ግኝት ውድቅ አድርገውታል። ተመድ ሽብርተኛው ሐማስ በፈጸማቸው በሰብአዊነት ላይ የተፈጸሙ ወንጀሎችና የጦር ወንጀሎች ላይ ከማተኮር ይልቅ እስራኤል በሐሰተኛ እስራኤልም በሐሰተኛ ክስ በድጋሚ ማጥቃት መርጧል ብለዋል። ኔታንያሁ ባወጡት መግለጫ የእስራኤል ባለሥልጣናት የወሊድ መጠንን ለመቀነስ ያለሙ ክልከላዎችን በመጣስ ጭምር የፍልስጤማውያንን የወሊድ አቅም በማዳቀም በሮም ስታቱና በጀኖሳይድ ኮንቬንሽን የዘር ማጥፋት ተግባር ውስጥ አንዱ የሆነውን ተግባር ፈጽመዋል ሲል ምስራቅ ኢየሩሳሌምና እስራኤልን ጨምሮ በእስራኤል በተወረሩ ቦታዎች ላይ ምርመራ ያደረገው የተመድ ነፃ ዓለም አቀፍ ኮሚሽን በሪፖርቱ ገልጿል። በሕክምና አገልግሎቶች ላይ ገደብ በመጣሉ ምክንያት የእናቶች ሞት ጨመሩና ይህም የሰው ዘርን ከማጥፋት ጋር የሚስተካከል እንደሆነ ኮሚሽኑ ጠቅሷል። ሪፖርቱ እንደገለጸው ሐማስ ጥቅምት 7 2023 በእስራኤል ላይ ጥቃት ማድረሱን ተከትሎ የእስራኤል ኃይሎች በሐማስ ላይ በከፈቱት ዘመቻ ፍልስጤማውያንን ልብሳቸውን በመክፈፍ በአደባባይ እርቃናቸው እንዲታዩ አድርገዋል። ወሲባዊ ጥቃትም ፈጽመውባቸዋል። እስራኤል ግን የቀረቡባትን ክሶች አስተባብላለች። ፍልስጤማውያንን በሶስት የአፍሪካ ሀገሮች ለማስፈር መታሰቡ ተገለጸ። አሜሪካና እስራኤል የሶስት የምስራቅ አፍሪካ ሀገራት ባለሥልጣናትን በማነጋገር ከጋዛ በግዳጅ የተፈናቀሉ ፍልስጤማውያንን ለማስፈር መምከራቸውን አሶሽትድ ፕሬስ ዘግቧል። የአሜሪካና የእስራኤል ባለሥልጣናት ከሱዳን፣ ሶማሊያና ከሶማሌላንድ ግዛት ባለሥልጣናት ጋር ተገናኝተዋል። የሱዳን ባለሥልጣናት ከአሜሪካ የቀረበውን ሀሳብ ውድቅ ማድረጋቸውንና የሶማሊያና ና የሶማሌላንድ ባለሥልጣናት ደግሞ ምንም አይነት ግንኙነት እንደሌላቸው መናገራቸው ተዘግቧል። ነጩ ቤተመ መንግስትና የአሜሪካ የውጭ ጉዳይ መስሪያ ቤት በጉዳዩ ላይ ከሮይተርስ ለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። ከአሜሪካው ፕሬዚዳንት ዶናልድ ትራምፕ በተቃራኒ በዚህ ወር መጀመሪያ ላይ የአረብ መሪዎች ከግብፅ የቀረበላቸውን ጋዛ መልሶ የመገንባት የ53 ቢሊዮን ዶላር እቅድ ማጽደቃቸው ይታወሳል ሲል ሚድል ኢስት ሞኒተር ዘግቧል።